አሁን አዲስ አበባ ገብቼ ያለው በዚህ አመት ስሙ ይባረግ። የጌታ ስሙ ይባረግ። አሜን። ኢየሱስ ጌታ ነው። ኤኖክዬ ይሄ ነብዬ ኤኖክ ዘበን ይባረግ፣ ይወት ይባረግ። እኔ በጣም ነው የምወድ። ልጅሽ መጣ፣ ኤኖክ መጣ። ኤኖክዬ ነው የምለው። ጌታ ምስክር ተና ባለቤት ታይንዬ ዘበን ይወት አገልግሎት ይባረክ

አንተ ዘመን ሁሉ ይባረክ፣ ህይወትህ ይባረክ፣ ልጆችህ ይባረኩልህ፣ ትዳርህ ትባረክልህ። ይሄን አንተ ጋር የሚያገለግሉት ሁሉ የተባረኩ ናቸው። ዘመናቸው፣ ህይወታቸው ይባረክ፣ ዘማሪዎቹም ይባረኩ፣ ጉባኤውም ይባረክ። እውነት ጸጋ ያብዛልህ። እኔ በጣም ነው ልጅ የምወድ እውነቴን ነው ተልቤ ሁሉም ይወድሃል አንተ አንድ መብንዲቷ ላይ የሚጠላህ የለም። ግርማ ሞገስህ እራሱ በቂ ነው። እውነት ዋትነ ሰዋት ንቅ ታ የራሴ ይቅር ነገነው ኢየሱስ ጌታ ነው። ሃሌሉያ ሁለት የጀግኖቹ ጀግና ሰው ድኻ ሀብታም አትልም። ሁሉ እየገባ የምትጸልይ ይሄ ጸጋ ይብዛልህ ይጨምርልህ። የሚዋጋ ይወጋ። መንገድ ይነሳ! እንቅፋት ጉቶ ይነሳ። ሀሌሉያ! ልጆች ይባረኩልህ። የተባረከች ትዳር አለ። ግርማ ሞገስ ያላት ደርባባ አትንቀለቀል፣ ጸጋው ያብዛላት። ኢየሱስ እሱ ጀግና ነው፣ ስሙ ይባረክ። የኢየሱስ ወታደር ነህ አንተ፣ የኢየሱስ ጀግና ነህ አንተ። እንኳን ተወለክ፣ ጌታ ስሙ ይባረክ። እኔ በዚህ በፊት በጣም ይሄ ትከሻዬ አሞኝ በቃ ልንቀሳቀስ ከለከለኝ። እዛ ጋር ጫፍ ላይ ቁጭ ብዬ ነበር። ወደዛ ስታገለግል ቀስ ብዬ ኮትህን እንደዚህ ነካሁትና ትከሻዬን ጠረኩኝ። ተነስቼ ወደ ቤቴ ሄድኩኝ። ዳንኩኝ፣ ዳንኩኝ። ስሙ ይባረግ። እውነቴን ነው። እንደገና ደግሞ አንተ ውጪ ሄደህ ነበር አልነበርክም? ሌላ አገልጋይ ነበር እዚህ መስክር ያለው አይንሽን እውር ይሆናል፣ ሁለትም አይኗ ይጠፋል አለ ዶክተር። ለእህቴ ነው የሚላት። በጌታ በኢየሱስም እየተያዩ እኔ ቋንቋ አልችልም፣ እየተነጋገሩ እኔ ግን ጌታዌ ይሄ ዶክተር ያወጀብኝ በሌላ አይሆንም፣ አንተን እያመለኩ እኔ ማንም አይመራኝም፣ እውር አልሆንም ብዬ ያንተ እንትን ምንድን ነው ቴሌቪዥን ስታገለግል ነካሁትና አይኔን ጠረኩት። ውሃ ቀረብኩኝ ውሃ ላይ ጸሉ እያልክ ነበር ውሃውን አመጣሁ ፊቴ ታጠብኩኝ አይኔ ታጠብኩ ዳንኩኝ ዳንኩኝ ዳንኩኝ። እውር አልሆንኩም። ኢየሱስ አሜን አሜን። ምስክርነቴ ይሄ ነው። ስሜ ህይወት እባላለሁ። የዛሬ ሳምንት መጥቼ ነበረ እና በመጀመሪያ በጣም እግዚአብሔር ያክብርልኝ አመሰግናለሁ። ልጆችም ባለቤትም ይባረኩ። እኔ እዚህ ቸርች ቦሌ በጣም ሩቅ ሆኖ ነው የሚታየኝ። አስራ ሁለት አመት ሙሉ በገዳም ኖር ያለው ቸርች ሄጄ ያለው የኔ አጋንንት ይጮሃል። ዞሮ ይይዘኛል፣ ይጮሃል። ነገ ጠዋት ያድሱብኛል። በየወሩ በየ ስድስት ወሩ ነው የኔ እድሳት የሚያድሱብኝ ማለት ነው። ግን እዚህ መጣው የዛሬ ሳምንት አጋንንቱ ለፍልፎ ለቀቀኝ። ጭንቅላቴን የሚወጥረኝ እንደዛ ሰላም የሚነሳኝ የለም። ልጆቼን ራሱ ልጆች አሉኝ፣ ሶስት ልጆች አሉኝ። ልጆቼ ያስጠሉኛል። በቃ ሂጂና እረጃቸው ነው የሚለኝ። ያስጠሉኛል። የመጨረሻ እዚህ መጥቼ ሲሄድ ልጆቼ ራሱ ልጅ መስለው ታዩ እና የጥንቆላ መንፈስ ነው። በሕልም ይጠራታል። የአባቴ እናትሽ አምላክ እኔ ነኝ ይላታል። ክደሽ ነው ይላታል። የእኔ ገባሪ አንተ እኔ ጎንደር ላይ ነኝ እኮ። ያ እታያለሁ፣ እመለካለሁ። ጎንደር የጎንደር ድግምትና የቤተሰብ መርገምት። ወይኔ እንትናንስ አባርራት ነው ያው ያልኩት ሸጋ ጀግኖ አስናቀ እኔ ነው እንዴ ደፍተራው ለቀቀኝ። ብትንትና አርጌ ሁሉ ሊሄድ ይችላል። በታት ነው በታት ነው በታተነችኝ። በየቸርቹ እየዞረች በታተነችኝ። ባሏንም ላው ላይ ተፍሬ

አንድ በየቸርቹ እየዞረች አቃ አለች። አዩ በኢየሱስም ጄፒኤስ ጠርቻል እየሄድን ነው ስናስጠነቁል፣ ሰላሳ አንድ አመት ሙሉ በእድሜዋ ልክ ይዣት። ወይኔ ወይኔ ወይኔ፣ ልውሰዳት፣ በእናትህ ልውሰዳት። ወይኔኔ፣ መግደል ነው ያማረኝ፣ መግደል ነው ያማረኝ። ወይኔ ወይኔ፣ ልጆቿን መግደል፣ እሷን መግደል ነው ያማረኝ። ማካቫታ አማኖኝት ድብረት በላኸኝ፣ በላኸኝ፣ ዛሬ ቆራርጠን በላኸኝ። ልቃቁት፣ ልቃቁት፣ እጅ ወደ ላይ፣ ወደ ላይ ማነህ፣ ማነህ ስራው የፈረሰ ይሆን? እሳት እልክባቸዋለሁ። ይህንን አውሪያ ቃጥዬዋለሁ። ትውልድ እፈታለሁ። ቆይ እባክህ እኔ በመንፈስ ጎንደር ጎጃም ልግባ። ማንነህ፣ ማንነህ ዛታታታ ሻላላባካፎሳ ማታታራፌድያማስ ጉዳዩ መንፈሳዊ ነው። ሰሜንን አሁን አስለቀቃል። በሰሜን ክልል ላይ የሚሠራ አጋንንት ረጋግጠዋል፣ ዘንድሆን እረጋግጠዋል። መተቱን አፈራርሷል። ደም አፋሳሹን እወግራለሁ፣ አቃጥለዋለሁ። ሶስት ጊዜ በኃይል አጓርተ ለቃት ዳግም እንዳትመለሱ ዳግም እንዳትመለስ፣ ቶሎ በል። እግዚአብሔር ያደረገልኝ እኔ የሆነ ምስክርነት ስትሰጥ ሰምቼ ወዲያው ቲቪ ከፍቼ ያንተን ቻናል ላይ አለሁ። አጠፋዋለሁ ይለል ነው፣ አጠፋዋለሁ። ለምን ያመኛል ሳየው፣ ከዛ ባለቤቴ በጌት አይደለም እኔ ብዙ ጎንደር ጠበል ከርሜ መጥቼ እኔ ቤንጤ ልሆን ነው አልኩት። ወይ ትዳርህን ወይ ፍታኝ አልኩት። ከዛ ተዳን ሂጂ አለኝ። ከዛ መጣው እየተሻለኝ መንፈሴ እየለቀቀኝ መጣ እና እንዴት አንቺ እንዴት እነዛ ጋር ትሄጃለሽ ብሎ ከደብረ ታቦር ከጎንደር ጠበልተኛ ደወሉልኝ። እኔ እኮ አልሄድኩም እዛ። አመት አመት ሲሆነው ሄት ገብርኤል ነው ይሄ ነው ይሉኛል። ነው እንዴ እላቸዋለሁ። አልነግራቸውም ግን ሌላ ሰው አሁን በእኔ በእኛ እንትን የጸበሉ የዞረ ሁሉም እዚህ ቤት ቤንጤ ሲባል ሌላ እምነት ያለው ይመስላቸዋል። እግዚአብሔር ነው፣ እዛም እግዚአብሔር ነው፣ እዚህም እግዚአብሔር ነው እላቸዋለሁ። እና የዛኛው ግን አንቺን ነፃ ላወጣሽ እግዚአብሔር እዚህ ቤት ይሰራል። እውነት በጣም ይሰራል። እኔ ነፃ ወጥቻለሁ። ሆዴን ራሱ ነፍሳት ነበረ ሆዴ ውስጥ ዘይቱን ጨምሬ ተጠቅሜ ወጥቶልኛል። በጣም ያርደኝ ነበር ሆዴን ይነፋኛል፣ እንደ እርጉዝ ያረገኛል እና ሲር ነው የጠጣሁት በሆዴ ያበሉኝ እና ያ ሁሉ አልፏል። ከልጅነቴ ሰላሳ ዓመቴ ነው። ሰላሳ ዓመት ሙሉ ተንከራትቻለሁ። ልደታ ልደታ ሲሆን ሁሌ ስለ ትሳላለሁ። እሺ እኔን ካዳ ነኝ እያል በቃ እጅ ምናችን ዋናው ኢየሱስ አዳነሽ ስለቱን እሳላለሁ አይሆንልኝም፣ አልከፍለውም። እዛ አንዴ ንፍሮ ተቀቅሎ ምን ተብሎ እየበላን እያለ ባለቤቴ አጋጣሚ ከስራ መጥቶ ቁጭ ብሏል። ልጆቹ በየቤታቸው እኔ በጣም ያወኩት እምነቱ እማይሆን እምነት መሆኑ ያወኩት፣ ቁጭ ብለን ንፍሮ እየበላን ማለት ነው፣ እንደዚህ ተሰብስበን ልጅ ይመስላል አለ ሮጠ ወደ ሽንት ቤት አንተ አንተ እያለ ይከተለዋል አንተ ሴጣን ነው አልኩት ወደ ሽንት ቤት ይከተላል ለካ የያዛ የሚታረድለት የሚቀቀልለት ቁም ነገር ሊልስና ሊበላ የሚመጣ መንፈስ መሆኑን ተረዳው እሱ ተከትሎ ሽንት ቤት ሲሄድ የለም ልጅም የለም ግንቦት አንድ አንድ ነው የሚመጣ ግንቦት አንድ እኔ የዛሬ አመት ጎንደር ነበር ከዛ ሁለ ሁለት መቶ ብር እንደዚህ እናዋጣለን አይ በቃ እኔ ካለኝ እሰጣለሁ ከሌለኝ አልሰጥም አልኳቸው። እና የዛሬ አመት ግን እግዚአብሔር ወዲህ አመጣኝ። እግዚአብሔር ይመስገን ነጻ ወጣኝ። እኔ አሁን ጌታን ከተቀበልኩ ስምንት ወሬ ነው። እና እግዚአብሔር ይመስገን ቀል አንተ አይሃለሁ እወድሃለሁ። እና አታልቅሺ ትለኛለህ። አኔ አንቺ ከእንግዲህ አታልቅሺ። ልደታ የሆነ ፓስተር አለ እግዚአብሔር ይስጠው። እኔ አልሁልሽ እሱም አለልሽ። ከእንግዲህ አታልቅሽ፣ በቃ ትለይ ማልቀስ። በቃ ከአስራ ሁለት ዓመት አንስቶ ሁሌ እንዳለቀስኩ ነው። እኔ እድሜ ልክ እንዳለቀስኩ ነው የምኖረው በልጆቹ። ከዚህ በኋላ እየሳቅሽ ነው የምትኖረው። አሜን። እና የውጭ ፕሮሰስ ጀምሬ ራሱ ከኔ ጋ ያሉ ቀድሞ ሄደዋል። የእኔ ቁጭ ብሏል። አሁን ብቻሽን ትሄጃለሽ ከመንፈሱ ጋር ከምትሄጂ ብሎ በኢየሱስም ዘመንሽ ይቀናዋል